የወልቂጤ ዩኒቨርሲቲ ፕሬዚዳንት ዶክተር ፋሪስ ደሊል በዚህ ወቅት እንደገለጹት ዩኒቨርሲቲው ከመማር ማስተማር ስራው ጎን ለጎን የአካባቢውን ማህበረሰብ ችግሮች የሚፈቱ ተግባር ተኮር የምርምርና ጥናት ስራዎችን ያከናውናል። በተለይም የህብረተሰቡን ኑሮ የሚያሻሽሉ የግብርና፣ የትምህርትና ጤና ዘርፍ ውጤታማና ዘላቂ መፍትሄ የሚያመጡ የጥናትና ምርምር ስራዎች በማከናወን ተግባር ላይ እንዲውሉ ለሚመለከተው አካል ማቅረቡን ተናግረዋል። ከዚህ በተጨማሪም የሀገር ትኩረት አቅጣጫዎች እንዲሁም የቴክኖሎጂ ፈጠራና ሽግግር ላይ ትኩረት አድርጎ እየሰራ መሆኑን ተናግረዋል። እንደ ማህበረሰብ አገልግሎት የጀመርነው የቀጠናችን ማህበረሰብ ዋና የምግብ ዋስትና የሆነው የእንሰት ከእንሰት የቆጩ አዘገጃጀት ዘዴ በጣም እናቶችን አድካሚ ጊዜ ወሳጅ ነበረ። ይህንን ለማሻሻል ከኢንዱስትሪያሊስቶች ጋራ በጋራ በመሆን የእንሰት መፋቂያ ማሽን አዘጋጅተን ከጥቂት ወራት በፊት ለአራት ወረዳዎች አሰራጭተናል። ተደራጁ ወጣቶች አማካኝነት ሰራጭ ወይም ስለተፋቂያ ማሽን እስካሁን ባለው ሁኔታ ጥሩ ግብረ መልስ ያገኘንበት በቀጣይ የምናሻሽላቸውም ነገሮችም ደግሞ ይኖራሉና ዩኒቨርሲቲው በቴክኖሎጂና ፈጠራ ዘርፍ የእንሰት መፋቂያ ማሽን ሰርቶ በማህበር ለተደራጁ ወጣቶች ሽግግር ማድረጉን ገልጸው ማሽኑ የእናቶችን ጊዜ ጉልበትና ገንዘብ ቆጥቧል ብለዋል። በተለምዶ የሰባት ቤት ቡና ተብሎ የሚጠራው የቡና ዝርያን ምርታማነት በማሻሻል ለአርሶ አደሮችና አልሚ ባለ ሀብቶች ተደራሽ እንዲሆን መደረጉንም ፕሬዚዳንቱ ገልጸዋል። እንደ ሀገርም የቡና ዋጋ በጣም እየጨመረ ነው። ከኤክስፖርት ከቡና የምናገኘው በጣም እየጨመረ ነው። እንደ ጉራጌ ዞን ደግሞ በተለምዶ ሰባት ቤት የሚባለው ቡና በጣም ጥራት ያለው ቡና ነው። ነገር ግን በጣም በብዛት እየተመረተ ባለመሆኑ እንደ ሌሎች አካባቢዎች ስሙን ይዞ ገበያ አይገባም። ይህንን የራሱ ብራንድ ይዞ እንዲወጣ ከማድረግ አንጻር በጥናትና ምርምር ሳይታችን ላይ በቡና ላይ ጥናትና ምርምር እያደረግን ነው። ከዛ ባሻገር ደግሞ የተመረጡ የቡና ችግኝ በማፍላት ለህብረተሰቡ እስካሁን ባለው ሁኔታ በነጻ በዞን መንግስት ጋራ በመተባበር ከወረዳዎች ጋራ በመተባበር በነፃ የቡና ሲድሊንግ የማሰራጨት ስራ እየሰራን ነው። ከጥናት ባለፈው ወደ ተግባር የተቀየሩ 19 የምርምር ውጤቶችና 57 ፕሮጀክቶች ወደ ማህበረሰቡ ተደራሽ መደረጋቸውን የገለጹት ደግሞ የዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ዮሐንስ ገብሩ ናቸው። ከእንስሳ ዝርያ ማሻሻል ጋር አንዱ ኮሚኒቲ ቤዝድ ሺፕ ብሪዲንግ የምንለው በጉመር አካባቢ የምንሰራው አንድ ትልቅ ፕሮጀክት አለን። ስለዚህ አምና የጀመርነው ነው። ይሄ የቦዣባር የበግ ዝርያን ማሻሻል አንድ ፕሮጀክት አለ ተቀናጅተን የምንሰራው። ሌላው በጣም ዚ አካባቢ ያልጠቀምበት ሀብት አሳ ነው። አሳ እንግዲህ አረቀቅ አይታችሁ ሊሆን ይችላል። ቡዥቫር አይታችኋል። ደቦሽ የሚባል ማይቃለ ሌሎችም የውሃ አካላት አላቸው። እዛ ውስጥ በጣም የሚገርሙ አሳ ዝርያዎች አሉ። የአሳም ሀብቶ አለ። ለቅዝቃዜውም ለአግሮኢኮሎጂም ተስማሚ የሆኑ የአሳ ዝርያዎች ከሰበታ የአሳ ምርምር ጣቢያ ጋር በመቀናጀት እያመጣን እያስገባን ነው። እሱ አንድ ፕሮጀክታችን ነው። በዘንድሮ ዓመት ብቻ እስከ ሶስት ሺህ ዝርያዎች አስገብተን በእንስሳት ዝርያ ማሻሻልና በአሳ ልማት ዘርፍ የተለያዩ ጥናቶችን ከማድረግ ባሻገር ወደ ተግባር በመቀየር ለተጠቃሚው ማህበረሰብ ተድራሽ እየተደረጉ መሆኑንም ጠቅሷል። ከኮንፈረንሱ ተሳታፊዎች መካከል በአዲስ አበባ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ ተጠባባቂ ዲንና የኢኮኖሚክስ መምህሩ ዶክተር አጥናፉ ገብረ መስቀል የጥናትና ምርምር ሥራዎች ለድህነት ቅነሳና ቀጣይነት ላለው የሀገር እድገት ሚናቸው የጎላ ነው ብሏል። ለእድገት ጠቀሜታ ያላቸውን ሀገር በቀል እውቀቶች ለኢኮኖሚ ግንባታ ለመጠቀምና ለማሸጋገር ሁሉም ባለድርሻ አካላት በቅንጅት ሊሰሩ እንደሚገባም አብራርተዋል። ፖሊሲ አውጪዎች ለመንግስት ማለት ነው ግብአት የሚሰጥ በአግባቡ ፖሊሲን የሚተች የሚቃወም አይደለም። ፖሊሲን የሚተች የፖሊሲን አቅጣጫ ማህበረሰብ ወደሚፈልገው ለሀገር እድገት የሚያስቀይር እና ደግሞ በተግባር ተፈትኖ ለሀገርም ለዓለምም የሚውል ቢሆን ይመረጣል እና ይህን መስመር አገራችንም ዩኒቨርስቲዎች የሪሰርች ተቋማት መከተል ቢኖርባቸው ጥሩ ነው ብዬ አስባለሁ። የግብርና ምርትና ምርት ምርታማነትን ለማሳደግ እንዲሁም በጤና ላይ የሚከናወኑ የጥናትና ምርምር ስራዎች ተግባር ተኮር መሆን እንዳለባቸው ዶክተር አጥራፉ ገልጸዋል። በኮንፈረንሱ ላይ 26 የጥናትና ምርምር ስራዎች የቀረቡ ሲሆን ወደ ተግባር የተቀየሩ የምርምር ውጤቶች ተጎብኝተዋል። ለሶስት ቀናት በተካሄደው የምርምር ኮንፈረንስ ላይ የማዕከላዊ ኢትዮጵያ ክልል የፖሊሲ ጥናትና ምርምር ተቋም ዳይሬክተር ዶክተር አክመል መሐመድ፣ ከተለያዩ ዩኒቨርሲቲዎች የተውጣጡ ጥናት አቅራቢዎችና የዩኒቨርሲቲው አመራሮችም ተገኝተዋል።